እኔ የአባቶቼ ዘመን ሙሉ በሙሉ እንዳላየ ሁሉ የእኔ ዘመን ለእኔ ከልጆቼ ዘመን የበለጠ ነው። በእኛ ዘመን ገብስ በመቶ ኪሎ ባሌጎባ በሶስት ብር ስሸጥ አይቻለሁ ዶሮ የበግልገል ያክል አንድ ጋት የቀረው በአስራ አምስት ሳንቲም መሀል ጎባ ገበያ ሲሸጥ ብቻ ሳይሆን ገዝቼም አውቃለሁ። ጠቦት አራት ብር ተገዝቶ ስድስት ብር ቆዳ የተሸጠበትም አጋጣሚ ምስክር ነኝ። አሩሲ ጎቤሳ ዘመቻ ዘመቻ ዘመቼ ሳለ ሁለት ጎበዝ ቢያነሳው በሚያንገዳግደው ማንቆርቆሪያ ሙሉ ጠላ በአስራ አምስት ሳንቲም ገዝተን መጨረስ አቅቶን ጥለን የወጣንበት ጊዜ አይቆጠርም። የደለበ በሬ ከስልሳ እስከ ሰማኒያ ብር ተገዝቶ ለዘማቾች ቀለብ ሲታረድ በአይኔ በብረቱ አይቻለሁ። እንግዲህ ይሄ የምላችሁ ሰዎች እንዲያውም ነጋዴ ገባው እያሉ በሚያማረሩ በት ጊዜ ነው የኔ አባት ቮልክስቫገን መኪና በ አንድ ሺ ስምንት መቶ ብር ነበር የተገዛቸው። ያቺ ታሪካዊ መኪና እስከ ዛሬ በትኖር ኖሮ ሚሊዮነር ሆንባት ነበር። እንዴት ብትሉኝ አባቴ የገዛው የእስራኤል በዚያ ዘመን የደህንነት አታሼ ከነበረውና በኋላ የእስራኤል በዚህ ዘመን ጠቅላይ ሚኒስትር ከነበረው ከአሪኤል ሻሮን ነበርና ነው ይሄ ሁሉ በእኔ ዘመን የነበረ ነው የምተረክላቸው። በዚያ ዘመን የተማሪ ረብሻ ተብሎ የሚታወቀውም ድንጋይ ተወርውሮ ተማሪ ቤት ተረብሾ ወታደር መጥቶ ትምህርት ቤቱን በቁጥጥር ስር አድርጎ ትምህርት ቤት ይዘጋል። በኋላ ደግሞ ይከፈታል። የአዲስ አበባ ዩኒቨርሲቲዎች የዘመኑ አዋቂዎች ካረበሹ አገር አማን ነው። መሬት ላራሹ፣ አትሹሹ ይባል ነበር። ፋኖ ተሰማራ እንደ ቼጌወራ በዱር በገደሉ ህዝቡ እንድትመራ ይዘመር ነበር። እዛ ኮሌጅ ያሉት እንጂ ቼቼ ጎበራ መላክ ይሁን ሰይጣን እኛ እናውቅም ነበር፣ ብቻ ጥሩ ነገር መሆኑን አምነናል። በእኛ ዘመን የትምህርት ቤት ዩኒፎርም ኮትና ቁምጣ ከነጭ ሸሚዝ ጋራ በአስር ብር ነበር የሚሸጠው ለተማሪ በጉርድ በርሜል። አንደኛ ክፍል እያለሁ የዱቄት ወተት ፈልቶ በቁመት ትናንሽ ለሆነው ሁለት ሁለት ኩባያ ለቀረው አንዳንድ ኩባያ በሳምንት በሳምንት ይታደልን ነበር። ምን ይሄ ብቻ ሳሙና ሁሉ ይሰጠን ነበር። አይ ዘመን! ሰንደቅ ዓላማ ስናወጣ ደሙን ያፈሰሰ ልቡን የነደደ ብለን ዘምረን ነበር። ከእኔ ትንሽ ቀደም ያሉት ባንዲራ ማውርደው ነበር ወደ ቤት የሚሄዱት። ዛሬ ወያኔ ጨርቅ ብሎ ያቃለላትና የሴጣን ኮከብ የደረተባት ባንዲራ በእኛ ዘመን ስትወጣና ስትወድ ጡሩምባ ተነፍቶ ሰው ሁሉ በቆመበት ቀጥ ብሎ ነበረ። ለዚህ ነው የባንዲራ ፍቅር እስከ ዛሬ ቀጥ አድርጎ ያቆመን። በእኛ ዘመን እስከ ጉርምስና እድሜያችን ንጉስ ነበሩ። ቀዳማዊ ኃይለ ሥላሴ ይባሉ ነበር። ስንምልም ኃይለ ሥላሴ ሙት ብለን ነበር። በእኛ ዘመን ሲጋራ የሚያጭስ ያጋንንት ያህል ይጣላ ነበር። ሴት ልጅማ መንገድ ላይ ካላመጠች ሁሉ የስምንተኛው ሺን ያህል ወላጅን ያስዘነግጥ ነበር እና ይሁላችሁ። በዚያ ዘመን በእኔ ዘመን አብዮት ፈነዳ። ያንንም በአይኔ በጥቁሩ አየሁት፤ የህዝብ ቁጣ፣ ሰላማዊ ሰልፍ ወዘተ። ደርጎች በመኪና ኢትዮጵያ ትቅደም ብለው በከተማው ሲዞሩ ህዝቡ ታቦት የወጣ ያህል እልል ሲልላቸው፣ እድገት በህብረት ዘመቻም ታውቶ እኛ ገጠር ዘመትን። ክፉና ደጉን አይናችንን ገልጠን ያወቅንበት እዚያ ነበረ። በሚስጢር የተደራጁ እንዳሻቸው አገላበጡን። ማኦ፣ ሌኒን፣ ማርክስ የእንግልስ ከጊዜር አስበልጠን አከበርናቸው። ናበርታ ዳገር ምፍትና ለወገነ

ዴሞክራሲያና የሰፊው ህዝብ ድምጽ ለእኛ አእምሮ የረቀቁ ነገር ሲያብጠለጥሉ እኛ አይናችን ከአንዱ ወደ አንዱ ብቻ ይዘልን ነበር። ለብዙዎቻችን በደንብ የሚገባን የራስን እድል በራስ መወሰን ሳይሆን ኢትዮጵያን አትገነጠልም ለአረብ ደላላ አትሸጥም የሚባለው ነበር፣ አጥንታችን ድረስ ዘልቆ ይሰማል። አድሮ ውሎ ጎራ ተለይቶ ፍጅ ሲጀመርም በግራም በቀኝ ለኢትዮጵያ ያለን ታማኝነትና ጥሩ ህልም እንዳለ ነበር። ይኸው ካለፉት አስር አመታት በኋላም በብዙዎቻችን ዘነ ልቦና ውስጥ ያ ፍቅር ዛሬም ይንቦገቦጋል። ወልደን በእድሜ ጣራ ላይ ሆነንም የህዝብ ያገር ፍቅር ይነዝረናል። አዎ የኔ ዘመን ትውልድ ወርቅ ነበር፣ ዛሬም ወርቅ ነው። እንደ መለስ የአንድ ጎጥ ወርቅ ሳይሆን ባለ ብዙ ፈርጅ ነው። አዎ ስለዚህ የኔ ዘመን ከልጆቼ ዘመን ይበልጣል። ላለሁ በእርግጥ ኢንተርኔት አልነበረም። ቢሆንም ምራቂ ዋጡ ሽማግሌዎች ነበሩ። አዎ የሚያምሩ መኪናዎች እንዳሁኑ ዘመን አልነበሩም። የሚያምሩ በቅሎችና አህያዎች ግን ነበሩ። መኪናው ፈጣን አይሁን እንጂ ተንኳቶ አድሮም ሆነ ውሎ ካለበት ያደርሳል። የሚኒሊክ የሰሩልን ባቡር መኩሪያችን ነበረ። እልም አለ ባቡሩ እልም አለ ባቡሩ ወጣት ይዞ በሙሉ ተብሎም የተዘፈነው በሙዚቃ አቀናብረን አሳምረን ዘፍነነዋል በእኛ ዘመን ጥላሁን መሐሙድ ሙሉቀን አለማየሁ እሸቴ ተምራት ሞላ ብዙነሽ በቀለ ሂሩት በቀለ ሳር ቅጠሉን ያስደንሱት ነበር የፍቅር ዘመን ኤድስ የለ ኢቦላ ማድካው የለ በርድ ፍሉ ምን የበላኑ ጡንቻ የጠጣኑ ጫንቃ ነበር የሚሆነው ለምን ብትሉ ሁሉ በዛሬው አገላለጽ የተፈጥሮ ባዮ ነበርና ነው። ዛሬ የሚበላው ሆድ ይቆዝራል፣ ጀርባ ያሳብጣል፣ ግራና ቀኝ እግር እኩል አያሳድግም። በማዳበሪያ እህል ያደገ የዘመኑ ልጅ በሀያ አመቱ የሚመለጠው ለዚህ ነው። የእግሩ ጫማ አርባ ሰባት ቁጥር የሚሆነው ወዶ እንዳይመስላችሁ ሙጃ በልቶ ሙጃ ስለሚያደርገው ነው። ስለዚህ የእኔ ዘመን ይበልጣል እና የእኔ ዘመን ሰው የዘመኔ ትውልድ የፈጠራ ሰውም ነበር። በኮባ ጠመንጃ ይሰራ ነበር ቀስት፣ የባህር ዛፍ ልምጭ አጉልጦ ባላ ሰርቶ በጠጠር ወርውሮ ኢላማ መምታት፣ በቁልቁለት ሸርተቴ መጫወት፣ ኩሽኔታ ተቀምጦ መንዳት፣ እንጨት ተክለን የሰማይ ዘላይ መወዳደር፣ በከሰል አመድ የኳስ ሜዳ አስመረን ሰርተን በሰራነው የጨርቅ ኳስ ሲጫወቱ መዋል ሌባና ፖሊስ፣ ኢትዮጵያና ሶማሊያ እያልን ወገን ለይተን የጦር ታክቲክ ማሳየት፣ በቀለም ቆርቆሮ ሲሚንቶ ሞልቶ በመሀሉ የቧንቧ ቆራጭ አስገብቶ የክብደት ማንሳት ውድድር ማድረግ። እረ ስንቱ ስንቱ ይወራል። በሽምደዳም ቢሆን ማን ይደርስብን ነበር? የስምንተኛ ክፍል ተማሪ በጊዜው የሚጽፈው የእንግሊዝኛ ድርሰት የዛሬው ዩኒቨርሲቲ ምሩቅ አጣጥሙም አይረዳውም ነበር። እና የእኔ ትውልድ በሁሉ መስክ ሙሉ ነበር። ለዚህ ነው ተጋፋጭ አገሩን ወዳል ለባንዲራው ተጋዳይ የሆነው ስሜቱ ዛሬም ከልቡ ሊጠፋ ከቶም አልቻለም። እና የኔ ዘመን የኔ ትውልድ ካሁኑ ይበልጣል ብዬ ሞገታለሁ። በእርግጥ የዘመኑ ወጣት በኢንተርኔት ክህለቱ፣ በኮምፒውተር ጌም ጨዋታ ፍጥነቱ፣ በመሳሰለው የቴክኖሎጂ ውጤት ተጠቃሚነት ችሎታው ያው ፈረንጆች ሆነናል ማለቱ ይቀላል። በዚህ በኩል እኛ ድክመት የትየሌሌ ነው። ቢሆንም እጅ አልሰጠንም። ፈጠራው ግን የፈረንጅ ስለሆነ አላደንቀውም። የእኛን ኩሽኔታ የእኛን ኮባ ጠመንጃ አያክልም እላሉ። እንዲያውም የእኛን ፈጠራ ስራ ፈረንጅ ካለ ፓተንት የነጠቀን ይመስለኛል። እና ወደዳችሁም ጠላችሁ የእኛ ዘመን ወርቅ ነው፣ ተመልሶ ቢመጣ የሚያስብል ነው። ውሃው፣ አየሩ፣ ምግቡ ሁሉ ያልተበከለ ንጹህ ነበረ። የእኔ ዘመን እንኳ ምግቡ ሴቱ ሁሉ ባየው ነበር። አጠር አበጥ ብለው የተፈጠሩ ሽሮ ቢሰሩ የዶሮ ወጥ ያህል የሚያጣፍጡ ፍቅር ካስያዙ ማታ የተዘጋበር ጠዋት የሚያስከፍቱ በማታም በጠዋትም መልካቸው የማይለዋወጥ ቆንጆዎች አራታውኝ ወዲያ ስንቱን አውርቼ ስንቱን ልቶ። የዛሬው ዘመን ልጆች የምትበልጡን በሞባይል በኢንተርኔት፣ በፓልቶክ፣ በኢሜይል፣ በፌስቡክ፣ በትዊተር፣ በመሳሰለው ካልሆነ የኔ ዘመን በስንት ጣሙ እና የኔ ዘመን ሰው ማተብ አልበጠሰም። የበጠሱት የሚታሰቡት በእናንተ ስለሆነ በዘመነ ወያኔ በእኛ የሰብ አይገቡም። ቢሆንም የልጆችን ዘመን ልጆች እመርቃችኋለሁ። ሀገራችሁን ውደዱ፣ በሺሻ አትበዱ፣ ጨዋት ቃሚ አልኮል ቀምቃሚ አትሆኑ፣ አገር አክሳሪ ዶላር አፍቃሪ አያደርጋችሁ። ጀለሳ አታብዙ፣ ነገር አታንዛዙ፣ ማተባችሁን ጠብቁ፣ ከወያኔ ከሻእቢያ ተንኮል ተጠበቁ። እንደ አባቶቻችሁ የአገር ፍቅር እንደ እናቶቻችሁ ከአንገታችሁ ክር አያሳጣችሁ። ውለዱ፣ ክበዱ፣ የኢትዮጵያንም ሙሏት ሁሩ በሰላም። በዘመን ግን የኔ ዘመን ይበልጣል እላለሁ። ይሄ የኔ ነው የኔ አመለካከት ነው። እንግዲህ ዘመን ስላላችሁና እኔም በአንድ ጊዜ ጭንቅላቴ ውስጥ ዱቅ አለብኝና በዘመኑ አባባል የእኔ ዘመን ይበልጣል ብዬ ወጥሬ የሚይዘው የዘመኑን ልጆች በዚህ ነው ለማለት ያህል ነው።